እንትን ማድረግ አሁን እኔ ሙስሊም ብትሆን ደስ ይለኛል እሷም ደግሞ ክርስቲያን በሆንላት ደስ ይላታል ግን ቀላል አይደለም እንደምታስቡት ቀላል አይደለም ከባድ ነው ዶክተር ሀቢብ ሎንግ ላይፍ ቱጌዘር ያ ቴንክ ዩ ሺዝ ማይ ላቭ ቤቢ ወይ ነው ወደዛ እንደዘምት ማን አለ ማን አለ ይሄ መስታወት ነው ኢሊያዝ አለሜ ጣሊያ መስታወት ማውራት ጀመርሽ። ብዙ ጊዜ መስታወት ስለማወራ ለመድኩት። ረጁ ገብቶ አስወዳት እንዴ። ረጁ አወር ፋሚሊ ወላሂ፣ ረጁ ማሻአላህ። አንድ ቀን አለይን እንሄዳለን ረጁ ጋ ማሬ ማለት ነው። እሷ አንቺ ጋር መምጣት ፈልጋ በእኔ በኩል እኔ ከሆነ ይዣት መሄድ ያለብኝ እኔ ይዣት ካልመጣሁ እንዳይደብርሽ ችግር የለውም ለምን ብትይ እኔ ሰላሳ ደቂቃ አርባ ደቂቃ እራሱ ይጨንቀኛል አልነዳም። እኔ መንገድ ስንትና ስንት እቅድ ያለው ሰው በደፊ ውስጥ። የኔ እናት ጎበዝ እኮ ነች ስትነዳ በጣም። ትነዳለች፣ ትሞክራለች። ኦልሬዲ በደንብ ቀላል ቀላል ትነዳለች፣ ግን የምትነዳው ወደፊት ነው። እኔን እያየ ካታረ እኔን እያየ ካረ ወላይ ማሻላ። ስትነዳ ይኸው ስትነዳ፣ ጎበዝ ነች። ሪድ ትነጃለሽ። እኔ ኳየሻ እንዴ፣ ቪዲዮ ሰርተሽ ማሬ ቀልብሽ ሰብስቢ ረጁዬ ምን እያረግሽ ረጅዬ? ያ የአስነዳይ ልጅ ማለት ነው። ቴስላ መኪና ነው አሁን የሰጠኝ፣ የሁለት መቶ ሺህ ማለት ነው። እሱ ኒሳን መኪና ሰጥቶኝ አንቺን እጅ አላለም ፈርቶ እንዴ። ኒሳን ትያለሽ እንዴ ያኔ መሰለ ኮሮላ ሰጥቻት እኮ ነው። ኮሮላ ሰጥቻት እኮ ነው። ኒሳን ምትለው ኮሮላ ነው። ኒሳን መስሎኝ መኪና ለገርኩሽኝ እኮ ረጁ፣ መኪና መንዳትኮ ማንም አይከብደውም እኮ ግን መኪና ሕግ አለው። መንጃ ፈቃድ እኮ የሚሰጥሽ እኮ ሕጉን ፈትነው ነው አይደለ? እሷ ደግሞ ሕግ ስትይ ፍቅር በጣም እየበዛ ነው። ሰዓት ደረሰ በሰላም ድህ ፈጣላ አሁንማ አምናትም ሁባለማ ሀቢብ ምንም ብትል እ ወለ ቅድም አልሰማሽም እንዴ? ምን አለች? የኔ ምስኪን ስንት ነገር አምልጦሻል። መጣችና ልክ እንዴት እንደመጣች ራሱ አላህ ነው የሚያውቀው። እኔኛስስ ገባችና እንዲ ብላ የሆነ ቦታ ነች፣ አየችኝና፣ ስማ ሀቢብ፣ ትናንትና ይሄ መኪና አጣቢ ይሄ ሬሳ አጣቢ እያለች ነበር። ምናም ነገር አለች። ከዛ በኋላ ግን አለች አልኳት። አዎ ሰምተሻታል? አዎ። እሰይ እንኳን አለች አልኳት የፈለገች ነው እናንተማ፣ መጣላት አለባችሁ የምር ብላ ተናዳ ወጣች። ትናንትና ኮንዴ አንድ ያችን ቮይስ ለመላክ ራሱ ቆይ ትንሽ ቆዩ መታረቅ የለባችሁም አሁን ብላ ማርያም እናቴ ካለች፣ እናንተ አትመኗት። ጋይ ዜድ ማርያምን አይደለም፣ ማርያም ሁሌ ምሰራለ ችግሩ እኮ ሀቢቢ ጋ አይወድም ለምን እንዶ ታውቂያለሽ? እኔኮ ዶክተር ነኝ። ዶክተርና የዝም ብሎ ኮ የሰፈር ሰው የሰጠኝ መሰለሽ እንዴ? እኔኮ በፀጉር እና በፊት ኮ በጣም ኮ የተማርኩ የተመራመርኩ ልጅ ነኝ። ፀጉር እንደዚህ አድርገሽው ሌላ ማያውቀውን ፀጉር ቀጥለሽበት ብትንከባከቢው ምንም አይፋፋ፣ ምን አይል፣ ምን አይል እራሱን ተንከባከቢ እድገቱን እንትን ይለዋል፣ እድገቱን ያቋርጠዋል። እንዴ እንትን አዎ እስኪ በሰባት ወርኮ የዛሬ ሰባት ወርኮ መላጣ ነበርኩኝ። ዝም ብሎ የመጣ ይመስልሻል? ስንት ብር ጨርሷል? እንደዚህ ጥቅጥቅ ያለ ፀጉር ግን ረጁ ስታይኝ እኮ አሁን መላጣ መስልሻለሁ እንጂ እኮ በአካል ብታይኝ እኮ ዞማ እኮ ነኝ። ረጅም ነው አይደል? ኧረ ያስታውቃል። ዝም ብሎ ግንባር ጋር ገባለሁ እንጂ መላጣማ አይደለም። ግንባሬ እኮ አሁን እኮ ነው ሰላሳ ስደፍን ግንባሬ ትንሽ ወጣ ወደፊት በፊት አልነበረም። እሷ ሀቢባ ማነች? ፋሲካ ተመችቷታል፣ ደስአልኝ እሺ ብላ ስትቀር ማለት ነው። ማይዘዊ አሁን ማለት ነው እኔ እሷን ያላገባት የሆነ ያላገባኋት እንዳይመስላቸው፣ ኦልሬዲ ልቤ አግብቷታል። እውነት ነው የምነግራችሁ ልቤ አግብቷታል። የቀረን በቃ ዝም ብሎ መልስልኝ ምል ምን ልመልስልሽ? ምን ልመልስልሽ? ራጁ ገባች እንደ አልገባቸው አልገባቸው። ለቅዳሜ ሬዲ ሆንክ? የምንሄድበትን ስማ ትጥራ ያ ኦልሬዲ ኢንሻላስገዝች ያለው አሳይ ካለው በቪዲዮ በኋላ ከላይ ስንወጣ ኢንሻ አላህ ሀቢብ፣ ግን ረመዳን እንዴት ነው? አልሐምዱሊላህ አሪፍ ነው። ረመዳን እኮ እንዴት ነው አይባልም። ረመዳን ምርጥ ነው። ረመዳን መን ፎር ምናልሽ፣ ሃኒ አይ ረመዳን እንዴት ነው ሲሉኝ፣ ረመዳን እኮ እንዴት ነው አይባልም። ምክንያቱም እኮ ኩርፊያም አይባልም

ያቦ ስለ ሬሳ አታውራ፣ ሌላ ነገር አውራ። ተይ እኔ ስለ ስራዬን አታናንቂኝ ብዬሽ ስለ ሬሳ ያላውራው። እኔ መች አናናኩብኝ። እኔ ፍቅር እንደዚህ ያለው መምዘር ነው ያለፉት ትዝታ አለን እኮ መምዘር። ፍቅራችን አሀዱ ስል ነሽ መምዘር ነው ያለፉት ከማን ጋር። ታክሲው እያለፈ ነው የምነግርህ። ጀመረ ደግሞ እንደዚያ ያ አነጋገርሽ። እናንተ ዛሬ ፓኪስታኑ ምን እንዳይታወቅ ያለሽ እ ሰላም አለይኩም ዶክተር ሀቢብ አለኝ። ዋለይኩም ሰላም አልኩት።

ሎ እዚ ያላደረጋችሁ ኮፒ ሊንክ ያላደረጋችሁ እስኪ አንዴ ኮፒ ሊንክ አድርጉ። ዘጠኝ መቶ ሰዎች እንኳን ደስ አላችሁ። ማሬ ጠብቀኛ፣ አሁን ወደ ቤት እየሄድኩ እኮ ነው፣ ገባለሁ እኔም ላይፍ። ግን ምን ልብላ ነው አሁን? እኔ አፈር ልብላለሽ። ምን ልዘዝልሽ? እኔ ቆንጆ እንዶሚ ልዘዝልሽ? እንዶሚ ቆቆር፣ እንዶሚ የተቀቀለ ይምጣልሽ። አረ ነው አይጣፍጥም ቆቆራ ማረግ ቆቆር ማለት ቆቆር ማለት ጮርናቄ እ በዚህ ለሊት ጮርናቄ ጥርስ የሚያደክም ነገር፣ ለዚህ በጣም ስራ የሚፈልግ ነገር። አት ቆቆር ቆቆር እዚህ ለቲክቶክ ላይ የሚሸጥ ልጅ አለ። ቆቆር ምናምን ወምት የሚያደክም ምግብ፣ ቀለል ያለ ነገር የአማር ያልኩት። ማርያም አማረኝ፣ የአማረኝን ነገር ነገርኩት ዛሬ ደግሞ አንቺ ልጅ ምን ነክቶሻል? ማያምርሽ ነገር የለም። ከቀን ጀምሮ ምን አማሪ? ሌላ እረ፣ ስንት ነገር ብለሽኛል። ላስታውሺ ላኢላ ኢላላ ሌላ ነገር ተይ። አማረኛ በቃ አትበይ። አደባባይ ላይ ወተሽ ምን አርጋት ነው? ልጅቷ ዝም ብሎ ነገር የሚያምራት እንዳይኛ። እርጉዝ ነሽ እንዴ? አዎ ማሮች። እንዴ ታወቃችሁ? አይዋ ላ ኢላሀ ኢላ አልሀ አንቺ ልጅታይ ይባላል። በእናት ሂዊ ነው። አስገባት ቪዲዮ ሳገባ ታወራ ከፈለገች ማናትና ቤት ያለችው ምናምን ያስገባሻል። ሞድሬተር ስጠኝ ፍቅር ያስገባሻል። ሞደሬተር ስጠኝ ቤቢ። ወላሂ ግን የሰራ ሞደሬተር ስጠኝ ሲግናል ሊፍት ፈርስት ሲግናል ሊፍት ማሬ ሀኒ ውዴ ኒ ስልኩ ስለገባ ነው እንዴ? ኔ ፍቅር ይሁን ድሬተር መጣለሽ እስኪ

ግን ሌላ ነገር አላልኩም። እሺ እኔ እንዳታውና አጣላን ነው ማሬ። ልክ እንደወጣ ልክ እንደወጣ አቃበጠርኩለት ደሞ ይውጣ እ ሬሳ ጣቢ ልክ እንደወጣ አላልኩም። ቤብ ክርስቶስን አላልኩም። አንቺ ፋሲካ ፋሲካ፣ ዝም በይ አላልኩም። ማሬ፣ ፋሲካ፣ ዝም በይ ወይኔ፣ እዱዬ ረማር አለ ሬሳ አጣቢ ግርፍ መኪና ያጥባል። ከዛ ደግሞ ማታ ማታ ሬሳ ነው የሚያጠው እኔ አውቃለሁ። ብሄሩት እኮነኝ አለሁት ሪከርድ አለ ሪከርድ

ማሪ ሌሎቹንም እንደዚህ በላቸውሽ። የኔ ፍቅር ወይት ብሮ አይከም ዳ ወይኔ የኔ ፍቅር እንዴት እንዳስደስበሽ፣ ምን በላሁ ምን በላሁ። አበር እንሄዳለን ሻይ ብለሽ የእኔ ቆንጆ ያረቢ ካል

ላይ ይሄኛውንም ነቀሉት። ለምንድን ነው ግን እንደሚያደርጉት? ያረብሽ ጸጉሬ ይታያል። እንዲ ጸጉሬ ታዲያ ቢታይስ ሙሉ አይደል እንዴ? ሬሳ ስታጥብ ቆይ፣ እስኪ ስለ ስራዬ ትንሽ ማብራሪያ በዚህ ሰዓት አብራችሁ አልጋ ላይ መሆን ነበረባችሁ። ኢንሻላ ስንጋባ። ሬሳ ስታጥብ አፈራን ምንዴላለው? የምድራችን ምስጊን ነገር ቢኖር ሬሳ ነው። በቃ የሰው ልጅ ማለት ነው፣ ሲኖር ነው በቃ ሁሉ ነገሩ የሚያምረው ሲሞት ከላስ የሰው ልጅ ኖራችሁ ተጠቀሙ፣ ሞታችሁ ምንም አጠቅሙ። እውነቴን ነው። እኔስ ሰው ከሞተ በኋላ የሚጠቅም ይመስለኝ ነበር እስከሚቀበር። እንትናችሁ ነብሳችሁ ከስጋችሁ ስትላቀቅ የዛ ሰዓት ማለት ነው። ከላስ ከላስ፣ ምንም አጠቅሙ። እኛ ስንት ሬሳ አጥበናል፣ ስንት ጀናዛ አጥበናል፣ ስንት ሸኝተናል፣ ስንት ጉዳይተናል። ማሬ በቃ ቅይ ጀናዛ ጀናዛ እያልኩ ሰቦቹን አታማራች። አረ በጣም ተመችቷቸዋለ። ይሄ ሬሳ ሁሉም አልገባለ፣ ባይዘዊ ማለት ነው። እንደዚህ ምናምን ነገር ስለ ስራዬ ምናምን ነገር ማወቅ የምትፈልጉ መማር የምትፈልጉ ምናምን ወይ ደግሞ እንደዚህ አይነት አድርገውና እንደዚህ አይነት ችግር ምናምን ነገር ሲፈጠርባችሁ፣ በውስጥ አውሩኝ። ድርጅታችን የካሽም የካርድም አገልግሎት አለው። በካርድም እንቀበላለን። እርካሽ ኮኖ አንድ አንተኛ ሀገር እኮ ሬሳ በነፃ ነው የሚታጠበው። በስመ አብ ሬሳ ማጠቢያ ውሃ ነው የሚባለው፣ ውላ ማለት ነው ዲዚ ከበዚህ ከኛ ጋር ከባ በድርጅት እኮ ነው የምናጥበው። ዝም ብለን በድር ተጠራርተን እነ እንትና ሄደው ጥሩን ባነፍተው ምናም መሰለች እንዴ? አንቺ እኮ ጠንከር ብትይልኝ ሴቶቹን አንቺ ትጀምሪ ነበር። አፈር ብላ ፈር ያስበላት ማሪ፣ አፈር ብላ እንዳስጀመርከኝ ነው የምቆጥረው። እሺ ድፍረትህ አይነፋም። ኧረ በኢየሱስ ክርስቶስ ስም እላለሁ። ለነገሩ ይሄ ስራ አሁን እራሱ ማቆመ ማቆመ እየመሰለኝ ነው። ሰው የሬሳ አይነት ዲዛይን ልታወራ ነው መጣህ? አቁማለሁ እባክህ። ሰው እራሱ ጠይቄ ስራ እንዴት ነው ሲሉኝ፣ ከበዛብኝ አልሀምዱሊላ ጥሩ ነው ማለት እራሱ በጣም ነው የሚከብደኝ። የምር ትወዳት አለህ? ለምደ ማለዳት ማይ ዋይፍ እስኪ ኮፕሊንግ አድርጉ፣ ኮፕሊንግ እስኪ አንዴ። ምን አይነት ጥያቄ ነው የምጠይቁት? ትወዳት አለህ? አቤት፣ ትወደኛለህ? ትወደኛለህ? ማነው የጻፈው? ረቢቅ ረቢቅ፣ ለስሙ ጾምኛ ነ። አላህን ፍራ አንተ። ኮመንት አንተ አንብብ። ማሬ ፕሊዝ ኮመንት አንተ አንብብ። ያ ረቢ አረ ስድብ አይደለም። ምን እንዳለኝ ስላላየሽ ነው። አን ምንም አትበልቶ ኮፕሊንክ አድርጉ። ጋይ ሰዎች ኮፕሊንክ ዜዶ፣ የታለች ዜዶ? ሌላ የምታጣላው ስራ እኛ ጋር ቀዝቅዞባት ሌላ ቦታ ሄዳለች። ባለትዳር ልታለያይ እኛ ባነንባትና ሌላ ቦታ ሄዳ ባለትዳሮች እያደነች ነው። እኛ ባናንባት ጀምሮ ነው። ሰላሳ ደቂቃ ሞላሽ፣ ምን እያረግሽ ነው? ላይተር ጠፍቶብኝ ከጸሎት ቦታ ነው ላይተር ያመጣሁት። እዚህ የኩሽናውን ላይተር ወሰዱት ትንዶቹ ሲጋራ ሲያጨሱ ረስጀ ውጭ። አሁን እንጀራ እንትን ላይ እያሞኩኝ ነው። ይመጥበሻል። ለምን እንትን ይሄኛውን ነቀሉብኝ፣ የሙበየኩ ማሞቂያውን እንዲእና ቢነግሩ፣ ሰኪዋ እምቢ አለኝ። በጣም ጠንካራ ሰው ነው የሚፈልገው። በባለፈው ራሱ የሰካልኝ ያ ልጅ ነው። ጎሮ ቤቴ ለመሰካት ነው ጠንካራ እጅ የሚያስፈልገው ወንድ ነው። እንዲህ መግጨት አለበት። በጣም ጠባብ ነው እቃው፣ መሰኪያው። የእኔ ቆንጆ፣ እኔ ለማጋጨት ግን አንደኛ ነሽ። ይህንን ለመሰካት ይገርማል። ሰካልኝ ብለው እለዋለው፣ ግን ተኝቶ ከሆነ ደበረኝ። በይዋ እኔን ባለፈው እንዳጋጫሽ እኛ አጋጩ ይዘሽ እኔ ባለፈው እጄ እንደዚህ ዝም ብላ እኮ ነው መታ እኮ እንደቃል። ውረድ በለው። ሰራ ካለው ማሬ ምን በለው፣ ውረድ በለው። ማን ነው የሚወርደው? ፀጉር ክን እውረድ በለው ማለት ሹሩባ ወደታች ሹሩባው ቀርቶብኛ በቅጡ በተፈረዘ እኔ እሰራታለሁ። ይመር አስቤበታለሁ። በቀባክል ሰላሙ ቀውለ ብለ ወደዛ እስኪሞት ይቃጠላል። ወይኔ አምላኬ፣ ብቸኝነት ሊበላኝ ነው። አንድ ሴት አንቀልቀላ አንጣልኝ እስኪ አምላኬ ሆታሚ